የተወዳጁ አባታችን የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ አስከሬን ከመኖሪያ ቤታቸው ተነስቶ ወደ መስጂድ ጉዞውን ጀምሯል። አስከሬናቸው በተነቃነቀ ጊዜ በርካታዎች በሐዘን ውስጥ ሆነው አጅበውት እየሸኙ ይገኛሉ። የዚህን ዝርዝር መረጃ ወደ እናንተ እናደርሳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሐጂ ሞት ላይ የተሰማትን ጥልቅ ሐዘን ገልጻለች። የፓትርያርኩን መልእክት ጨምረን ወደ እናንተ የምናደርሰው ይሆናል ከዚህ በተጨማሪ በርካታ አርቲስቶች ሀዘናቸውን እየገለጹ ሲሆን በተለይ ደግሞ ድምፃዊ ቴዎድሮስ ካሳሁን የላከው መልእክቱ ደግሞ በበርካቶች ዘንድ መነጋገሪያ ሆኗል ይህንን የምንነግራችኋለን በተጨማሪም የቀብር ስነስርዓታቸውን በሚመለከት ልዩ ልዩ ዝግቦች እየተነሱ ሲሆን ትክክለኛውን መረጃ በማንሳትና በማጥራት አስከትለን ይህንንም ወደ እናንተም የምንነግራችሁ ይሆናል ማለት ነው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 ህልሞን በቅናሽ እንሽጥሎ በብዙ ነዋሪዎች ምቹ በሆነችው አያት መንደር ግንባታቸው ከሰባ ፐርሰንት በላይ የደረሱ አፓርትመንቶችን በ10 ፐርሰንት ቅድመ ክፍያ እንዲሁም 35 ፐርሰንት ቅናሽ አዘጋጅተን እየጠበቅኑት ነው። በዚህ ቅናሻችን በካሬ 71500 ብር አድርገነዋል። ከዚህ በተጨማሪ ሦስተኛና የመጨረሻ ሳይታችን በውቢቷ ፒያሳ ከ693 ብር ቅድመ ክፍያ ጀምሮ 30 ፐርሰንት ቅናሽ አድርገን ከባለ1 እስከ ባለ3 መኝታ ቤቶችን ይዘንሎት ቀርበናል ይህንን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 በመግቢያችን ላይ እንደነገርናችሁ በርካታ አካላትና ኢትዮጵያውያን የሀጅን ሞት አስመልክቶ የገጠማቸውን መሪር ሀዘን በሚገባ እየገለጹ እንደሆነ ነግረናችሁ ነበርም። በትናንትናው ምሽት ይህንኑ ሁኔታ ስናጋራችሁ ቆይተናል። መልእክቱን ከላኩት ተቋማት መካከል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንዷ ናት። ምን አለች፣ የምንመለከተው ይሆናል እግዚአብሔር በየዘመናቱ ሀገርን፣ ያለ መካሪ ህዝብን ያለ ዘካሪም አይተውም። ለዚህም ምስክሩ ታላቅ አረጋዊ የበሳል አምሮ ባለቤት ሀገርን የሚወዱ ህዝባቸውንም የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ነበሩ ትላለች ቤተ ክርስቲያኗም። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥን አታለች በሚልም ነው የቀጠለው፣ መረጃው ይህንን የድካም ዓለም መገላገልም ለእርሳቸው እረፍት ቢሆንም እንኳን ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋህዱ በሁሉም ዘመን አይገኝም፣ እናም ሀዘናችን ጥልቅ ነው ብላለች ቤተ ክርስቲያኗም፣ ለቤተሰቦቻቸው ለእስልምና እምነት ተከታዮችና ለመላው ኢትዮጵያውያን ህዝቦች በሙሉ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያንና ህዝቦቿን ይባርክ፣ በማለትም መልእክቱ ተላልፏል። ይህንን የሚያስተላለፉት አባ ማቲያስ ቀዳማዊ ፓትርያሪክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። በዛሬው ዕለት ጥቅምት 10 ቀን 2018 አዲስ አበባ ይለናል። የተወዳጁ አባታችን አስክሬን ከመኖሪያ ቤታቸው ተነስቶ ወደ መስጅድ በኩል ጉዞን ሲያደርግ ታዲያ ወዳጆቻቸው፣ ቤተሰቦቻቸው በርካታ ሙስሊሞችና እሳቸውን ሁሉ የሚያከብሩ በስፍራው ተገኝተው ሽኝቱን እያደረጉ ይገኛሉ። ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ካረፉበት ላንቻ ቤታቸው ፒያሳ ወደሚገኘው ኑር መስጅድ የክብር ሽኝት እየተደረገላቸው ይገኛል። ይለናል ያገኘ ነው መረጃም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት የነበሩት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ካረፉበት ላንቻ ቤታቸው የክብር ሽኝት መደረጉን አስመልክቶም በኑር መስጅድ ሶላተል ጀናዛ ከተደረገላቸው በኋላ በሚሊኒየም አዳራሽ የመንግስት ከፍተኛ የስራ ኃላፊዎችና ሌሎችም በተገኙበት ሀገራዊ ሽኝት እንደሚደረግላቸው የወጣው መርሃ ግብር አመላክቷል። ይለናል ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባደረባቸው ህመምም ሲረዱ ቆይተው በትናንትናው ዕለት ከዚህ ዓለም በሞት መለየታቸውንም አማን ረሺድ በመረጃው አካፍሎናል። ከዚሁ ጋር ተያይዞ ደግሞ ሀሩን ሚዲያም የላከለን መረጃ እንደሚጠቁሙ ከሆነ የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ አስከሬን ከመኖሪያ ቤታቸው ወደ ኑርበኒ መስጂድም ፒያሳ ወደሚገኘው ማለት ነው ሽኝት መደረጉን ይገልጻል። አዲስ አበባ ግሎባል ሆቴል ላንች አካባቢ ከሚገኘው መኖሪያ ቤታቸው ለአርባ ዓመታት በማስተማር ወዳገለገሉበት ወደዚህ ኑር መስጂድ ነው እያቀና የሚገኘው ይላል መረጃው። ዑለማዎች፣ ደረሳዎቻቸው፣ ኡስታዞች እናም ወዳጆቻቸው ሽኝት አድርገውላቸዋል ብሏል። በኑር ወይም በኒ መስጂድ ሰላተል ጀናዛ ከተደረገ በኋላም በሚሌኒየም አዳራሽ እንዲሁ ፕሮግራሙ እንደሚደረግም አክሎም ይጠቅሳል። እንደምታውቁት የእኚህ ተወዳጅ አባት የቀብር ስነ ስርዓት በዛሬው ዕለት የሚከወን ይሆናል። ነገር ግን ከትናንትነው ምሽት ጀምሮ የቀብር ስነ ስርዓታቸውን በሚመለከት እየወጡ የሚገኙ መረጃዎች ብዙ ሰዎችን ግራ ያጋቡ በመሆናቸው ነገሩን ግልጽ ለማድረግም ያገኘነውን መረጃም እውነተኛውንና ትክክለኛውን ነገር ልንነግራችሁ ነው። ስርዓተ ቀብራቸው በኑዛዚያቸው መሰረት ይፈጸማል ይለናል መረጃው። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ስነ ስርዓት በኑዛዚያቸው መሰረት እንደሚከወን ልጃቸው አህመድ ሙፍቲ ኡመር በትናንትናው ምሽት በቤታቸው ለተሰበሰቡ ኮሚቴዎችና በቀጥታ ስርጭት ለሚከታተሉ ኢትዮጵያውያን መግለጹ ታውቋል። በዚህም መሠረትም የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ስነ ስርዓት በዛሬው ዕለት ከቀኑ 10 ሰዓት ጋርመንት ሰፍራ አዲስ አትክልት ተራ ትንሽ ዝቅ ብሎ ድልድዩ አጠገብ በሚገኝ ስፍራ ቁርአን በሚያስተምሩበት መስጂድ ውስጥ በዚያ ቅጥር ግቢ ውስጥ እንደሚከናወን ተገልጿል። ይህም ሁኔታ ሙፍቲ በህይወታቸው እያሉ ከተለያዩ አዲስ አበባ ከተማ ከንቲባዎች ጋር ተነጋግረው መጨረሳቸውንም ልጃቸው አሳውቋል። ከዚህ ጋር ተገናኝቶ በተለያዩ ማህበራዊ ሚዲያዎች ላይ ሌላ ቦታ እንደሚከወን የሚገለጸው መረጃ ትክክል እንዳልሆነ ከዚህ ለመገንዘብ ችለናል። በትናንትናው ምሽት በተሰማው የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ እልፈተ ህይወት የተሰማኝን ጥልቅ ሀዘን ለመግለጽ እወዳለሁ፣ የሚለው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ነው። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በሙስሊሙ ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅ ሩህሩህና ትሁት የጥሩ ሃይማኖት አባት ምሳሌ ነበሩ ሲልም ይገልጻቸዋል። በትናንትናው ዕለትም በተሰማው እልፈተ ህይወታቸው በደረሰው ሐዘን ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለመላው የሙስሊሙ ማህበረሰብ እንዲሁም ለኢትዮጵያውያን መጽናናትን እየተመኘው ፈጣሪ ነፍሳቸውን እንዲምርልን ከልብ እመኛለሁ። ነፍስ ይማርልን፣ ኢትዮጵያም ለዘላለም ትኑር፣ ፍቅር ያሸንፋል በማለት ቴዲ አፍሮ መልእክቱን አስቀምጧል። ከዚህ በተጨማሪ ድምፃዊ ጎሳዬ ተስፋዬ መልእክት አለው። በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህልፈተ ህይወት የተሰማኝን ጥልቅ ሐዘን እየገለጽኩኝ ፈጣሪ እኚህን የሀገር አባትና ዋርካ ነፍሳቸውን ከደጋጎች መሃል እንዲያኖርልን በሚወዷቸውና በሚያከብሯቸው የኢትዮጵያ ህዝብ ስም ልባዊ ሀዘኔን እገልጻለሁ። ነፍስ ይማርልን ብሏል። ከድምጻውያኖቹ ባሻገር ደግሞ የተለያዩ ጋዜጠኞች በዚህ ጉዳይ ላይ የተለያዩ ሀሳብና አስተያየታቸውን የሰጡ ሲሆን በተለይ ተጓዡ ጋዜጠኛ ሄኖክ ስዩ የሚያስቀመጠው መልእክቱ ደግሞ እጅግ የሚያስደንቅ ሆኖ አግኝተነዋል። እንንገራቸው ስለ እርስዎ ሰምተን ቢሆን ተረት ይመስሉን ነበር ይላል። በኢትዮጵያ ታሪክ ሁሉን የሚያስማሙ አንድ የእምነት አባት ነበሩን ሲባል እኛኮ በዚያ ዘመን ነበርን ብለን እንኮራለን ሲል ይናገራል ሄኖክ። ቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ትሁት ሰው ዋርካ ሳሉ እንደ ችፍርግ መሬት ያዙ። ክቡር ሆነው እንደ ማንም ለመኖር ይከብደኛል አላሉም። ደግሞም የአንዱን እምነት መሪ ሆነው ሁሉን ለመሰብሰብ አልጠበቡም። ልባቸው ሰፊ፣ እውቀታቸው ጥልቅ፣ ሞገሳቸው ልባርድ። እንኳንም በእምነት ልዩነት በአንድ ቤተ እምነት የወል አባት ባጣንበት ጨለማ ውስጥ የሁላችን ሆነው የበሩ ኮከብ ነበሩ ይላቸዋል። እንደ ፈነጠቁ ያልደበዘዙ፣ እንደ ደመቁ ያደመቁን ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ እያለ ይገልጻቸዋል። ኢትዮጵያ ታላቁን አንድ የእምነት መሪ ደግሞ የጋራ አባት ደግሞም የዘመን ምልክት አጣለች። ሀገሬ ሆይ እንዲህ ያሉ ምልክቶችን አያሳጣሽ በማለት ሄኖክ ስዩም ሀሳቡን አስቀምጧል። ሙፍቲ ኡመር መቶ ዓመታት ለመድፈን ጥቂት እስኪቀር ሲኖሩ ህመም አያውቁም ነበር የሚለን ደግሞ አብዱልከሪም ሐጂ ነው። በቅርብ ዓመታት ከሳምባ ጋር የተያዘ ህመም ነበር ያገኛቸው ይላል። ምናልባት ድሮ ገጠር ደረሳ በነበሩበት ወቅት ያገኛቸው ብርድ ይሆን እንጃ እያለ አብዱል ከደር ይቀጥላል። የእድሜ ልክ የጤንነታቸው ምክንያት ሲጠየቁ ሳይርበኝ ምግብ አልበላም፣ ስበላም ጠግቤ አልበላም ብለው እንደመለሱም ይናገራል። ባይኔ ያየኋቸው ጾመው ውለው ቴምር በውሃ ቀምሰው ወደ ደረሶቻቸው ወይም ተማሪዎቻቸው መኖሪያ ለሶላት ሲሄዱ ነው። አብዱል ከድር እንዲህ እያለ ስለሳቸው ገልጿል። እጅግ የምንወዳችሁ ና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ እንዲህ ስለተከታተላችሁ እናመሰግናለን። በተወዳጁ አባታችን ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ሕልፈተ ሕይወት ጋር በተገናኘ የወጡ መረጃዎችን እንዲህ አሰባስበን ወደ እናንተ አቀረብን። ጌታቸው በላይ አብሬያችሁ ቆይታ አድርጌ ያለሁ፣ በኋላ ደግሞ የሚከወነውን የቀብር ስነ ስርዓታቸውንና እንዲሁም ደግሞ በሚሌኒየም አዳራሽ የሚከወነውን የሽኝት መርሃ ግብር በሚመለከት መረጃዎችን አሰባስበን ወደ እናንተ እንደምናደርስ ልንነግራችሁ እንፈልጋለን እስከዚያው ግን መልካም ጊዜ ለሁላችን